ቃል የገባህልኝ በደበረ ሰዓት ነው ደስተኛ ሆነህ እኮ አላውቅህም ደብሮህ ነው አይደል የመጣሁት መጥፎ ስሜት ላይ ሆነህ ነው አይደል የመጣሁት ይህን ፊትህ አዲስ አልሆነብኝ ለ ለዛ ነው ሁሌ ተስፋ ሳልቆርጥ የምደውልልኝ ምንም ነገር ቢፈጠር አንተ ለመረዳቱ ነገሮችን የማስቀድምልህ ለአንተ ነው አይ ወይ ዘሬት ሄርሜላ ሄርሜላ ጋይስ እንግዲህ አብርሽ ትላንትና በጣም ያልጠበቀው ነገር ልብዳ እንትን ብሎበታል። ነጭ በነጭ ለብሰው ማለት ነው ትላንትና እንደ ሰማ ነው የፍቅር ጥያቄ ጠይቀው ነበረ አብረሽን ሄርሜላ ብጠይቀውም ደግሞ በጣም ደንግጦ ነበረ። ያልጠበቀው ነገር ስለሆነ ከይወታችን ውስጥ እንደውም እኔ ከይ በቃ ሄርሜላ ይኔና የአንቺ ነገር ከዛሬ በኋላ ይህንን እዚህ ቦታ ያቆማል ቢል ራሱ እሷ እየደወለችለት ነው አሁንም ማለት ነው። እና መደወሉን አላቆመችም ማለት ነው። አሁንም እራሱና ተስፋ የገባህልኝ ነገር አለ፣ ፕሮሚስ የገባህልኝ ነገር እሱን ነገር መፈጸም አለበት ብላ እንግዲህ ጓ ያለች ነው አሁንም ማለት ነው። እና ይህ ቃል የገባህልኝ አንተ ሲጀመርም፣ እኔ እየከፋ ጊዜ ነው እንጂ ተደስታ አይደለም ያገኘው። ስለዚህ እባክህ ከአብርሽ ከኔ ጋር ሁን ብላ እንግዲህ ህርሜላ አሁንም እራሱ እየጀመረች ነው ማለት ነው። አላቆመችም ማለት ነው መኮትኮቱ፣ አብርሽም መኮትኮቱ ማለት ነው እና ትዳሩን ለማለያየት ያሌደች የሰው ልጅ እኮ በትላንትናው መውቀስ ማለት ይሄ ደካማ ጉና ነው ማለት ነው እና ትዳሩን ለማለያየት የማታደርገው ጉርጓድ የማታደርገው ነገር የላትም ሄርሜላ፣ እንደምናውቀው ማለት ነው እና ግን ስነስርዓት የሌላት ልጅ ቢኖር እሷ ነች ማለት ነው እና ባልና ሚስት ከልጅ ጋር ተለያይታ አብረሽ ተለያይቶ ከእሷ ጋር እንደሚ ይሄ ኮ ራስ ወዳጅነት ነው ማለት ነው። ይፈልጋክል የሰው ልጅ ማጽናናት ምን ችግር አለን? እኛ ኢትዮጵያዊ ነን ማለት ነው። እና ግን ደግሞ ብዙ ፕሮሚስ የገባህልኝ ነገር አለ። በቃ አሁንም ራሱ እኔ ሲከፋ ሁሌ አጠገብክ ነኝ፣ እኔ ነኝ እንትን ምልክ ሚስትክ በቃ ተው፣ ልጅን ተው፣ እኔ ከእኔ ጋር ሁን ብቻ ማለት ሄርሜላ ይሄ ራስ ወዳጅ ነሽ በጣም ራስ ወዳጅ ነሽ ማለት ነው አብርሽስ ቆፍጠን ለምንድን ነው እሱ የማትለው ለምንድን ነው እሱ በአቋም ከማትጸናው ለምንድን ነው እሱ ሩታን የምትተወው ሩታን በእርግጥ አጥፍታለች ለምን ትላንትና ውሃ ደፍቶ ደፍታ ነው ያባረረችው ማለት ነው በፖሊስ ነው ከቤቷ ያስወጣችው ማለት ነው ይሄ ትክክል ሰራችው ማለት አይደለም ግን ደግሞ የእሷ ንዴታ ነው ሩታ እርጉዝ በነበረችበት ሰዓት ላይ ያደረጓት ነው አሁን እየተበቀለች ያለችው ማለት ነው ይሄ ሁሉ ደግሞ የምታደርገው ማነች ሄርሜላ ነች ጉድጓዱ የምትቆፍረው ማነች ሄርሜላ ነች ጉድጓድ ውስጥ እየገባ ማን ነው አብርሽ ነው ማለት ነው ከልጁ ጋራ እንዳይስማማ ከቅርታ ከሚስቱ ጋራ እንዳይስማማ ከእሷ ጋራ እንዲሆን እያደረገች ያለችው አንድና አንድ ሄርሜላ ነችው ማለት ነው እና ለዚህ ሁሉ ተጠያቂ ሄርሜላ ነችው ማለት ነው እና የሰው ልጅ ራስ ወዳጅ ካልሆነ ብትችል ብትችል እነኚህ ልጆች አፋቅር አንድ ላይ አስማምታ በቃ እንደ እህትና እንደ ወንድም እኮ መታየት ይችላል ማለት ነው። ትናንትና ብላ ብላ አብርሽ ከዚህም በፊት ያው አንተ ከምታደርገው፣ አዎ አብርሽ በጣም ሰውን ይወዳል፣ ሰውን ሰፖርት ያደርጋል፣ ሰውን ትሪት ያደርጋል። ግን ደግሞ ይሄን አክል ከተዳርክ ተለያይና ከኔ ጋር ሁን ማለት ይሄ በጣም በጣም በጣም አስጠያፊ ነገር ነው ከአንድ ኢትዮጵያ አይጠበቅም ማለት እና አንቺ ሁሌ በቃ ያዞ እንባ ማለት ነው እንባ ማልቀስ በቃ ማልቀስ ማልቀስ ማልቀስ እኔ የጀርባ አቀባል ብዬሻለሁ በነገራችን ላይ ማለት ነው የርሚላ ማለት ነው እና ቢያንስ ለምን አታስታረቂም አንድ ሁለተኛ ደግሞ አሁንም ቢሆን ለሩታ ቦታ እንዳይሰጣት እየኮተኮተች ያለች ልጅ ነች ማለት ነው ለሩታ ምንም አክል ጥንቅ የሆነ ትንሽዬ እንኳን ርኅራሄ እንዳይኖር እንዲወጣ በቃ ከውስጡ ሩታ ከአብርሽ ውስጥ ሩታ ለማስወጣት የማታደርገው ነገር የለም ማለት ነው። ግን ለምን ለምን ይሄ ሊሆን ቻል ብለን መቃወም አለብን ማለት ነው። የሩታ ቤተሰብ ማለት ነው። አንድ ሩታን ደግሞ ትክክል አይደለሽም ሩታ እባክሽን፣ ዓይንሽን ግለጪ ልጁ ማየት መፍቶ ነው። ቢያንስ አንቺ በቃ ወርቁን አልተቀበልሽም ማለት መኪናውን ተቀብለሻል አይደለም? ይሄ ሁሉ ሄርሜላ ነች ተጠያቂ። ግን ደግሞ እሱ ትላንትና በስተቴ እማራለሁ በቃኛ እኔ ቃቃ ጨዋታ በቃኝ ከሄርሜላ ጋር አቁሜያለሁ ልጄ ላሳድግበት አንድ ላይ እንሁን ብሎ ወንድ ሊክስሽ ሲመጣ አንቺ ደሞ ፉንፉን ተያለሽ ሩታ ደሞ ማለት ነውና፣ እባክሽ ደሞ እቺ ጩሉልል እንዳትወስድ ብሽና በኋላ ደግሞ አንቺም ያዙ ልቀቁኝ እንዳትይ ማለት ነው። ሩታ እባክሽ አንቺም ንቂ ማለት ነው። ሄርሜ ላይ የቆፈራችለችው ጉድጓድ ውስጥ አትግቡ ማለት ነው። እንዴ እናንተ ወጣቶች አይደሉም እንዴ? አትነጋገሩም እንዴ? ቤተሰብ ለምንድን ነው እሱ የማያስታርቀው? በቃ ጋሽ የዚህ ውስጥ ጣልቃ መግባት አለበት ማለት ነው። ጋይስ ምን ትላላችሁ? በእኔ ሀሳብ ትስማማላችሁ? እናም እባክክ አብረሽ ንቃ፣ ሩታም ንቂ። ልብላ ብላ ልጅቷ ፍቅር ጥያቄ አቅርባለች። እንግዲህ እናም አብረሽ በቃ ብሎ ደንግጦ ነው ትቷት ሄደው ማለት ነው እና ቤተሰብ ይሄ ነው የምላችሁ፣ ማለት ነው። እናም በጣም አስጠያፊ ነገር ነው እንግዲህ ትናንትና ሄርሜላ ያደረገችው። በጣም በጣም በጣም በጣም በጣም ከአንድ ሴት የማይጠበቅ የፍቅር ጥያቄ ላብርሽ ጠይቀው ትቷት ነው ሄደው ማለት ነው። ተከትለው እራሱ ያው ድጋሜ እኔ ወድሃለው ተስፋ የገባልኝ ነገር ፈጽምልኝ እያለችው ነው እንግዲህ ማየት ነው። ማየት ማመን ነው። ማየት ነው ያለብን እኛ።